ሰላም የቤኪቲው ተከታታዮች ዛሬ ወደ አንድ አስገራሚ ሰው ወደማይጠጋበትና ዓለም ከሚያውቀው በላይ ብዙ ምስጢሮችን ወደ ደበቀ ስፍራ ይዣችሁ እጓዛለሁ። ካላሃሪ ስሙ ብቻውን ታላቁ ጥም የሚል ትርጉም አለው። ብዙዎቻችን በረሃ ስንል በአይነሊናችን የሚመጣው ማለቂያ የሌለው የአሸዋ ክምርና የነበልባል ሙቀት ነው ግን የካላሪ ታሪክ ከዚህ እጅግ የጠለቀ ቢሆንስ? ይህ በረሃ የሚመስለውን ያህል ባዶ አይደለም። በአሸዋው ስር ከዓለም የተደበቁ ከተሞች፣ የጠፉ ስልጣኔና፣ ዘመናዊ ሳይንስ ዛሬም ሊፈታቸው ያልቻሉ እንቆቁልሾች ተደብቀው ይገኛሉ። ዛሬ ከቤኪ ቲዩብ ጋር በመሆን የዚህ ምስጥራዊ በርሃ ሶስት ታላላቅ ምስጥሮችን እንበረብራለን። ከምድረ ገጽ የጠፋችውን ጥንታዊ ከተማ ፍለጋ፣ ከሺህ ዓመታት በላይ ያስቆጠሩ ሕዝቦች የደበቁትን ጥበብ፣ ከምድረ ገጽ በታች የተገኘውን አስደንጋጭ የድራጎን እስትንፋስ እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዛሬ የምትሰሙት ነገር ስለ በርሃ ያላችሁን አመለካከት እስከ ወዲያኛው ይቀይረዋል። ታሪኩ የሚጀምረው በ1885 ዓ ም ነው። ግላርሚ ፋርኒ የተባለ ካናዳዊ አሳሽና ጀብደኛ የካላሪ ልብ ሰንጥቆ እንደገባና ፈጽሞ ሊታመን የማይችል ነገር እንዳገኘ ለዓለም ተናገረ። ፋሪኒ ፍርስራሽ ከተማ አገኘውኝ፣ ግዙፍ የግንባጥር የፈራረሱ ቤተ መቅደሶችና አንድ ግዙፍ ህክብ ህንፃ፣ ሁሉም በዋሻ ተውጦ አገኘውኝ አለ። ይህ ከተማ እሱ እንደሚለው በጣም ጥንታዊ ከመሆኑ የተነሳ ፌንቄናውያን ወይም ግብፃውያን ሳይቀሩ ያልሰሩበት ነበር። ፋሪኒ ፍርስራሽ ከተማ አገኘውኝ ግዙፍ የግንባትር የፈራረሱ ቤተ መቅደሶች፣ አንድ ግዙፍ ክብ ህንጻ እና ሁሉም በአሸዋ ተውጠዋል አለ። ይህ ከተማ እሱ እንደሚለው በጣም ጥንታዊ ከመሆኑ የተነሳ ቬንቄናውያን ወይም ግብፃውያን ሳይቀሩ ያልሰሩት ነበር። ይህ ዜና ዓለምን አናወጠ። የጠፋችው የካላሃሪ ከተማ ዘ ሎስት ሲቲ ኦፍ ዘ ካላሃሪ የሚለውን ስም በመላ አውሮፓ ተሰራጨ። ታዲያ ይህችን ከተማ ማን ሰራት? ለምንስ ጠፋች? ከፋሪኒ ሪፖርት በኋላ ነገሩ አላበቃም። በሃያኛው ክፍለ ዘመን ከ25 በላይ ታላላቅ ያሳሽ ቡድኖች በቢሊዮን የሚቆጠር ዶላር አውጥተው በአውሮፕላንና በዘመናዊ ቴክኖሎጂ ታግዘው ከተማዋን ፍለጋ ካላሃሪ ገቡ። ታዲያ ምን ተገኘ? ምንም ምንም ነገር አልተገኘም። ከተማዋ የለችም፣ ፍርስራሹ የለም። ፋሪኒ ያየሁት ያለው ቦታ ዱካ እንኳን አልተገኘም። ብዙ ሳይንቲስቶች ፋሪኒ ዋሽቷል፣ ወይም የተፈጥሮ ድንጋይ አፈጣጠርን ከሰው ሰራሽ ግንብ ጋር አምታቶታል ብለው ደመደሙ። ታሪኩም ተዘጋ። ነገሩ ግን በዚህ አላበቃም። እስከዛሬ ድረስ የሳተላይት ምስሎች በካላሪ ውስጥ እንግዳ የሆኑ ቀጥ ያሉና ሰው ሰራሽ የሚመስሉ ቅርጾችን ያሳያሉ የአካባቢው የሳን ህዝቦች አባቶቻችን በድንጋይ ከተማ ውስጥ ስለ ስለኖሩ ሰዎች ይናገሩ ነበር የሚል አፈ ታሪክ አላቸው ጥያቄው ይሄ ነው ጊላርሚ ፋርኒ እውነት ተናግሮ ከተማዋን አይቶ ነገር ግን በረሃው ሚስጥሩን ለመጠበቅ ሲል መልሶ በአሸዋ ቀብሮት ይሁን ወይስ ከተማዋ ዛሬም ድረስ በዘመናዊ ቴክኖሎጂ እንኳን ልትገኝ በማትችል ሁኔታ ተደብቃ ትገኛለች። የጠፋችው ከተማ የካላሪ መጀመሪያዋ ታላቅ ሚስጥር ነው። የካላሪ እውነተኛ ሚስጥር በድንጋይ ላይ ሳይሆን በሕይወት ባሉ ሰዎች ልብ ውስጥ ተደብቆ ይገኛል። የሳን ህዝቦች ወይም የጫካ ሰዎች ቡሽማን እነዚህ ሰዎች በምድር ላይ ካሉ ቀዳሚ ሰማያዊ ዘሮች መካከል ናቸው። በካላሪ በረሃ ከሀያ ሺህ ዓመታት በላይ ኖረዋል። አስቡት፣ የግብጽ ፒራሚዶች ሳይገነቡ፣ የሮም ስልጣኔ ሳይፈጠር እነሱ እዚህ ነበሩ። ሚስጥራቸው ምንድነው? እንዴት በዚህ ጫካ ውስጥ ሚስጥራቸው ምንድነው? እንዴት በዚህ ጨካኝ በረሃ ውስጥ ይህን ያህል ዘመን ሊቆዩ ቻሉ? የሳህን ሕዝቦች ከዘመናዊ ሕክምና በላይ የሆኑ የእፅዋት እውቀት አላቸው። መርዛማ እባብ የነደፈውን ሰው በቅጠላቅጠል ያድናሉ። ውሃ በሌለበት ምድር ከየትኛው ስር ውሃ እንደሚገኝ ያውቃሉ። ከእንስሳት ጋር የሚያወሩ የንፋስን አቅጣጫ የሚያነቡ ሻማኖች፣ መንፈሳዊ መሪዎች አላቸው። ግን ትልቁ ምስጢራቸው የተደበቀው ጻዲሎ ሂልስ በተባለ ስፍራ ነው። ይህ ቦታ የበረሃ ሙዚየም ይባላል። በአስር ሺዎች የሚቆጠሩ ጥንታዊ የድንጋይ ላይ ስዕሎች ይገኙበታል። እነዚህ ስዕሎች ታሪክን ብቻ አይደለም የሚናገሩት፣ ምስጢርንም የደበቁ ናቸው። ስዕሎቹ ቀጭኔዎችን የሜዳ ፍየሎችን ያሳያሉ። ግን ከነሱ ጋር ተቀላቅለው እንግዳ ፍጡራን ተስለዋል። ግማሽ ሰው ግማሽ እንስሳ፣ ረዣዥም አካል ያላቸው፣ እንግዳ ራስ ያላቸው ምስሎች፣ የሳን ሻማኖች እነዚህን ስዕሎች ወደ መንፈሳዊ ዓለም ያደረግነው ጉዞ ያሳያሉ ይላሉ። ከአማልክቶቻችን ጋር የተገናኘንበት ቅስፈት ነው ብለውም ያስባሉ። የአርኮሎጂ ባለሙያዎች ግራ ተጋብተዋል። እነዚህ ምስሎች ምናባዊ ፈጠራ ናቸው ወይስ የሳን ህዝቦች ከ20 ሺ አመታት በፊት እኛ የማናውቀውን ወይም የማናቃቸውን ነገሮች ያገኙ ነበር? የሳን ህዝቦች ጥበብ ዛሬም ድረስ ዘመናዊ ሳይንስ ያልደረሰበት የካላሃሪ ሁለተኛው ታላቅ ሚስጥር ነው። የካላሃሪ የመጨረሻውና ምናልባትም አስደንጋጩ ሚስጥር በአሸዋ ላይ ሳይሆን ከእግራችን በታች በመቶዎች የሚቆጠሩ ሜትሮች ጥልቀት ውስጥ ተደብቆ ይገኛል። በ1986 ዓ ም በናሚቢያ የካላሃሪ በረሃ አካል በሆነችው አንድ ገበሬ ከመሬት ውስጥ የሚወጣ እርጥብ አዘልና ሞቅ ያለ አየር አስተዋለ። ልክ እንደ ግዙፍ እንስሳ ከመሬት ስር የሚተነፍስ ይመስል ነበር። አሳሾች ተጠሩ። በገመድ ታግዘው ወደዚያ ጥቁር ጉድጓድ ወረዱ፣ ወረዱ፣ ወረዱ። ከዚያም ያገኙት ነገር የዓለምን ሳይንቲስቶች አእምሮ አስቶታል። ከምድረ ገጽ በታች ሙሉ በሙሉ በጨለማ የተዋጣ ግዙፍ ሐይቅ አገኙ። ሦስት የእግር ኳስ ሜዳዎችን የሚያክል ስፋት ያለው የዓለማችን ትልቁ ከምድረ በዳ በታች የሚገኝ ሐይቅ ነው። ስም አወጡለት፣ የድራጎን እስትንፋስ ዋሻ። ሕይወት አገኙ፣ ልዩ የሆነ ዐይን የሌለው ወርቃማ ቀለም ያለው የዓሣ ዝርያ። ይህ ዓሣ እንዴት እዚህ ሊገኝ ቻለ? ምን እየበላ ይኖራል? ለሺህ ዓመታት ከውጭ ዓለም ጋር ምንም ግንኙነት ሳይኖረው እንዴት ዘሩ ሊቀጥል ቻለ? ሳይንቲስቶች የዚህን ሐይቅ ጥልቀት ዛሬም ድረስ ለመለካት አልቻሉም። የድራጎንስ ትንፋስ ዋሻ ከስር ከስር ወደ ምድር ሆድ የሚሄዱ ሌሎች ዋሻዎች እንዳሉት ያምናሉ። በዚህ ጥልቁ ጨለማ ውስጥ እኛ ያላገኘናቸው ምንም አይነት ሌሎች ፍጡራን ተደብቀው ይሆን? የድራጎንስ ትንፋስ የካላሃሪ መጨረሻውና ሕያው ምስጢር ነው። የቤኪ ቲዩብ ተከታታዮች፣ ዛሬ እንዳየነው ካላሃሪ ባዶ በረሃ አይደለም። ይልቁንስ የተደበቁ ታሪኮች፣ የጠፉ ስልጣኔዎች፣ የጥንት ጥበብና ከምድር በታች የተደበቁ አስደናቂ ዓለማት የሚገኙበት ሕያው የሆነ እንቆቅልሽ ነው። የጠፋችው ከተማ እውን ነበረች ወይስ የፋርኒ ምናብ? የዛን ህዝቦች የሳሏቸው እነዚህን እንግዳ ፍጡራንስ ከመንፈሳዊ ዓለም የመጡ አማልክት ናቸው ወይስ ሌላ ነገር? በድራጎንስ ትንፋስ ጨለማ ውስጥ ገና ያልተገኘ ምን ዓይነት ግዙፍ ምስጢር ተደብቋል? አንድ ነገር እርግጠኛ ነው። ካላሃሪ ምስጢሮቿን በቀላሉ አይለቅም። እኛ የነካነውን የገጹን ጫፍ ብቻ ነው። ስለ ካላሃሪ ምስጢሮች እናንተስ ምን ትላላችሁ? የጠፋችሁ ከተማ እውነት ትመስላችኋለች? ሐሳባችሁን ኮሜንት ላይ አስቀምጡልን። ይህ ፕሮግራም ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ የቤተሰብ አባል ለመሆን ሰብስክራይብ የሚለውን በተን ይጫኑ። በሌላ ልብ አንጠልጣይ እና አስተማሪ ፕሮግራም እስከምንገናኝ ሰላሙ ነው።